እኔ ብዙ ጊዜ የሚገርመኝ ነገር አለ። አንዳንድ ጊዜ እኮ ይሆናል ሌለ ከማን ጋር መቀለድ አለብን ከማን ጋር ራራውስ እንደዚህ መጫወት አለብን የሚባለውን ነገር እንኳን ለይተን ማናቅ ሰዎች አለን። ያው በባለፈው ሀይሚ በሰራችሁ ፕራንክ በሉት ብሩኬ ውሃ በደፋችሁ መስም ብዙ ነገር ነው የተባለው፣ ብዙ ነገር ማለት ነው አትሉማ እናንተ እንደዛ ተቃልዳችሁ ምናምን ነገር፣ እንደዛ አይነት ላይፍ እንደዛ አይነት ህይወት የላችሁ የምታስቡት ይሆናል። የለ አንዳንድ አላችሁ፣ ዝም ብሎ መንገድ ላይ ለጠየቃችሁ የምትሰጡ ይመስለኛል። ዳቦ የምትሰጡ አላችሁ መሰለኝ። ሁሉንም ሰው በዛ አንግል የምትስሉ ደግሞ አላችሁ። ሀይሚዬ ያው እንደ አብርሃት እንድተኛ ፈልጋ ነው አራት ልጆቹም ፈልጋ ነው ምናምን ውዶቼ ዛሬ የምነግራችሁ ብዙ ነገር አለ። ብዙ የሚታጠቦች ሰዎች አሉ። በዛ ላይ ደግሞ ሀይምዬ የሆነ ስቶሪ ላይ ያደረገችው ነገር አለ። ሰላም ጤና ይስጥልኝ። እንደምን ቆያችሁ፣ እንደምን ከረማችሁ የኔ ውድ ቻናል ተከታታዮች ሰላማችሁ ይብዛልኝ። ውዶች ይህንን ቪዲዮ ላይክ ሼር አድርጉ። አሳብ አስተያየት ካላችሁ በኮመንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሆኑ። የራሳችሁን ህይወት ሳትኖሩ ሁል ጊዜ እኔ ነኝ አይኖ ተረድቻችኋለሁ። ሀይሚ ሀይሚ ከቡሩኬ ጋር ስለሆነች ቡሩኬ ሀይሚ ቤት ስላደረ ቡሩኬ ሀይሚ ጋር አሁን ሀይሚ ጋር ስለሆነ በጣም ተናዳችኋል፣ እነ ባልቴቶቹ ማለት ነው። ትናንትና ደግሞ ስቃችኋል። በጣም ደስ ብሏችኋል። ምክንያቱም ብሩኬ ትክታክ ላይ ያስተላለፈ መልእክት ለማ ለማ እንደሆነ ሰምተናል። አሽሙር ጀምሯል። እሱ ራሱ ማለት ነው። በአሽሙር ነው ያስተላለፈው። ለሆኑ ለሆኑ ሰዎች ነው ያው፣ ጥቃቀን ኢትዮፕቻና ያላቸው ሰዎች አሉ። የብሩኬ ቅምጦች ማለት ነው። መልእክቱ ለነሱ ነው ሲባል ሰማው። ያው በትክታክ ገጥ እሱን ያስተላለፈው። ትናንትና በጣም ደስ ብሏቸው ነበረ። ማታ ደግሞ ራሳቸውን አጨለመባቸው አጨለመባቸው። ምክንያቱም ሀይሚ ጋር ነው ያለው ብሩኬ። ምንም ማድረግ አይቻልም። ልጆቹ ተለያይተው አይለያዩም አብሮ ናቸው እና ጨጓራችሁን እየጠበቃችሁት አንዳንድ ጊዜ ኦቨር አትናደዱ። አራት ልጅ መውደድ ፈልጋ ከሆነ መብቷ ነው። የራሷ ሰው ጋር ነው በምንም አይነት አንገል እዩት። መብቷ ነው። ምንም የማድረግ መብት አላት። ግን አንድ ነገር ደግሞ ማለት ፈልጋለኝ። ሀይሚ እንደዚህ ከባድ ቀልድ አትቀልጅ። የምሬን ነው ምልሽ። ለምን ብቴ? አሁን እኔ ብሩኬን በትናንት ነው በጣም አድንቀዋለኝ። ለምን? ሌላ ወንድ ቢሆን አይሽን ነው ሚሄደሽ፣ ጠፈጥፍሽ ነበረ አስረጊጭ። ስናገር የአበሻ ወንድ ቀልድ አያውቅም። የአበሻ ወንድ ከስንት አንድ ነው። ውጭ አለም ላይ ውጭ አገር ላይ የሰለጠነ አገር ላይ የኖረ ወንድ ከሆነ ያው የውጭ አገር አሁን በውጭ አለም ላይ ለሴት ልጅ ነጮች ለሴት ልጅ በጣም ክብር ይሰጣሉ። ሴት ልጅ መምታት አይችሉም፣ ምክንያቱም በሕግ ስለሚጠየቁ ማለት ነው። ያ የሰለጠነውን አለም አይቶ የቀመሰ እዛ ምናምን የኖረ ወንድ ከሆነ ብቻ ነው ሊያከብርሽ የሚችለው። ወይንም እንደዛ አይነት ቀልድን በቃ እስክሎር አድርጎ የሚያልፈው የሀበሻ ወንድ ከስንት አንድ ነው። ቀልድ የሚያውቀው በአጭሩ ማለት ነው። እንደዚህ አይነት ከባድ ቀልድ በጣም ከባድ ነው። ብሩኬ ግን እኔ አዝነቀዋለኝ እንደዛ ውሃ ተደፍቶበት ተናዶ ምናም ምናምን ነገር ነው ጥሎ የሄደው ተነስቶ ልብሱን ለመቀየር እና እንደነዛ አይነት ከባባቅ ቀልዶችን ባትቀል ልጅ፣ ሀይሚ እንደ አሳብ አሪፍ ነው ግን ያው ተናደሽ ነው። ያው አልታረቃችሁም። ለመታረቅ ዳርዳር እያላችሁ ነው ግን ንዴት አለ፣ እልህ አለ አንቺ ውስጥ ማለት ነው። እልህ አስፈላጊ አይደለም። አርፈሽ አጥብቀሽ ብሩክን ብትይ ነው የሚሻለው፣ ሀይሚ ለምን እንደው ታውቂያለሽ፣ በጣም ወሮ በላዎች አሉ። በእርግጥ ያው ፈጣሪ ያለው ነው የሚሆነው ሁሉም። ግን ደግሞ ማለት ነው እኔ እኔ እናደዳለሁኝ፣ ገብቶሻል? ምንድነው የሚያናድደኝ፣ እዚህ ጋ አንቺ እንትነሽ፣ ቁጥብ ነሽ፣ ታማኝም ነሽ። ስለዚህ እምነትሽ ሊፈርስ አይገባም፣ እምነትሽን ሊበላብሽ አይገባም ነው ባጭሩ እና አንዳንድ ጊዜ ደግሞ ስታመሰግን ብሩኬ፣ ቀድመ ሀይሜን አመስገን። እዚ ጋ ኢንተርኔት ላይ ያሉትን መተክ አመሰግናለሁ ጓደኞች አትበል። ቀድመ ሀይሚ እያመሰግናል ይህን ይልልት የኔ ናት። ምንም እንኳን ጠብለ ብንሆን ማለት አለብክ እንጂ እዚ ጋ መጥተ ጓደኞች ጓደኞች ያልካቸው እንማ እንደሆኑ ሰምተናል፣ ሰምተናል። በትክክል ለእነሱ እነሱ በጥቅም ስላሰሩ ነው። አንተን ሀይሚ ደግሞ በፍቅር ነው ያሰረችክ አይክ ለማንኛውም ወደ ሀይሚዬ መልክ ትሄዳለሁ። አሁን ይሄን ያክል ካልኩኝ ይበቃል። ጸጸት ያለፈውን አይመልስም፣ ጭንቀት ነገን አያስተካክልም። እንደዛ ካልሽ ሀይሚዬ እኔ አንድ ነገር ማለት እፈልጋለሁ። አሁን ላይ አንቺ በባለፈው የባለፈ ነገር አለ ብሩኬ ጋ ግልጥ አላደረገልኝም እያልሽ ሁሌ ስትጠጠች አያለሁኝ። ማለት ነው እንደዛ ካልሽ ጠጠት ያለፈውን አይመልሰውም ብለሽ የምታምኒ ከሆነ የባለፈው እንደማይመለስ እርግጠኛ ከሆንሽ ያለፈ ነገር እንድትነግረኝ ይፈልጋለሁኝ ወይንም ብዙ ነገሮች እኮ ግልጥ ያልሆኑኝ ነገሮች አሉ፣ ምናምን ነገር እያልሽ ያለፈ ታሪክ እያነሳሽ ከብሩኬ ጋር ከምትጋጭ እስክሎር አድርገሽ ማለፍ በቃ፣ ታዩ በቃ እርሹ እና አዲስ ነው ህይወታችሁ ኑሩ፣ ማለት ሁልጊዜ መጣላት መጨቃጨቅም እዚጋ ኦዲየንስ ኦዲንስ ይደብራቸዋል። ጥሩ ኦዲየንሶች አሉ። አሁን ብሩኬና አንቺ ሀይሚ አብራችሁ እንድትሆኑ የሚፈልጉ ምርጥ ኦዲየንሶች አሉ። በዛ መጠን ደግሞ ምርጥ የቡሩክ አፍቃሪዎች አሉ። ምርጥ ስል ምርጥ ምርጥ አቋም አላቸው ማለት አደለም። ቆንጆ ናቸው ማለት አደለም። የሆኑ ፉጋ ናቸው። ፉጋ ነገሮች አሉ እዚህ ትክታክ መንደር በጣም አጥብቀው አጥብቀው የያዙት አሉ። እሱ ደግሞ ይሄ የሆነው ምንድን ነው? እሱ በሰጣቸው ቦታ አንጣር ነው። በውስጥ መስበር ስለሚያወራቸው ምናምን ነገር ፍቅር ያዛቸው። አንድ ፌመስ ዩቱበርም በሉት ፌመስ የሆነ ቦታ ፊልምም ሰሪ በሉት ምንም በሉት ቁጥም መሆን አለበት። ውስጥ መስበር ላይ የሚያወራውን የኔ እናት እያለ እነሱ ሴት ልጅ ነች። ደግሞ ሴት ልጅ ደግሞ የምትፈልገው እንክብካቤ ነው። እንክብካቤ፣ ሪስፔክት የሚያደርግ ቃል ከልቡ ካወጣ ትልና ፍቅር ውስጥ ትገባለች። እና ብዙ በሱ ፍቅር የተያዙ ሰዎች አሉ፣ እንደዛ ማለት ነው። አንቺ እንኳን እነዚህ ተልካሾች አፈቀሩም አላፈቀሩም፣ ኢቶብ ላይ ያየናቸው ያለቃቀሱት እኛ ቦታ እኔ ከናታን ውጭም ቦታ የለኝም እኔ ኢቶብ ላይ ሃይሜን አፈቅራለሁ ብሎ ከመጡ ሰዎች ውስጥ ላይ ነምበር ዋን ናታን ነው፣ ምሁር ነው። ሌላውን ይሄ አፈቅራለሁ ምናምን እኔ ከሰውም አልቆጠርኳቸውም። ፈጣሪ ቀሪ በለኛን ተው። እንደገና ጭንቀት ነገን አያስተካከልም። እውነት ነው። አሁን አንቺ በጭንቀት ውስጥ ነው ያለሽው። ታዲያ ጭንቀት ነገን እንደማያስተካከል ካወቅሽ ለምን በባለፈ ነገር ተጨንቀሽ ተጨንቀሽበት ወይንም ተጸጥተሽበት ብሩኬን እመንልኝ፣ ወይም እንደዛ አድርግልኝ ምናምን ዋጋ የማያስገኝሽ ከሆነ ለምን አታየውም? ነገሩን ነው ባጭሩ። በቃ ታየው።